ስሜ ዲያቆን አዲሱ ተሾማ እባላለሁ። ተወልጄ ያደኩባት ሰንበት ትምህርት ቤቴ በምዕራብ ሐረርጌ ሀገረ ስብከት ፈለገ ሕይወት ሰንበት ትምህርት ቤት ህርና ቅድስተ ማርያም ፈለገ ሕይወት ሰንበት ትምህርት ቤት ሲሆን አሁን የማገለግለው በአዲስ አበባ ሀገረ ስብከት ስድስት ኪሎ ቅዱስ ማርቆ ሰብዓተ መንግስተ ሰማያት ሰንበት ትምህርት ቤት ነው ማለት ነው። በአለማዊ ስራዬ ደግሞ የአሃዱ ባንክ ሰራተኛ ነኝ ማለት ነው። ሰንበት ትምህርት ቤት ለእኔ በተለይ ሁለተኛዋ እናቴ ናት ማለት ይችላሉ። ከታች ከልጅነታችን ጀምራ ኮትኮታ የሚያሳደገችን እሷ ናት እና አላፊ ስል ደግሞ በተለይ በልጅነታችን ከነበረን አመሎቻችን ሁሉ ችላታ ግሳ ትምህርቱ ስነ ምግባር ጋር አያይዛ አስተምራን ያሳደገችን ሰንበት ትምህርት ቤት ናት። አላፊ ስል ደግሞ በትምህርቶቻችን እንኳን ተፎካካሪ እና ጎበዞች እንድንሆን ተሸላሚ እንድንሆን በማህበረሰባችን ውስጥም ደግሞ ቅን አገልጋዮች እንድንሆን ያደረገችን ሰንበት ትምህርት ቤት ነው ማለት እና ሰንበት ትምህርት ቤት ለእኛ ከልጅነታችን ጀምረ አሁን ኃላፊነቱ እንኳን ወስደን በማህበረሰብ አገልግሎት ጭምር እንድንሳተፍና ብርቱ አገልጋዮች እንድንሆን ያደረገችን ሰንበት ትምህርት ቤት ናት ማለት ነው። ቅዱስ ሲኖዶስ የበዓለ ጰራቅሊጦስ ቀን የሰንበት ትምህርት ቤቶች አንድነት ቀን እንዲሆን ከወሰነ እነሆ 14ተኛ መቶ ሆኖታል። ስለዚህ ሁላችሁ እንኳን ለሰንበት ትምህርት ቤቶች ቀንና 14ተኛው የሰንበት ትምህርት ቤቶች